ጀነት ጀነት የሚለው ስምም ያገኘው ከዛፍ ብዛትን፣ ከመናፈሻ ብዛትን፣ እዛ ውስጥ ያሉ ፍሬዎች ቅርብ ናቸው። ሩቅ ከመሆናቸው ግዙፍ ረዣዥም ከመሆናቸው እንዴት ነው ሩቅ ከመሆኑ ጋር ቅርብ የሆነው? ሲያስቡት ዝቅላል ራሱ ሲፈልጉት፣ ሲመኙት የሆነ አይነት ፍሬ አትክልቶቻቸው ላይ ትዝ ሲላቸው ራሱ ይመጣል። ዳዕዋሁም ፊሃ ስብሓነከ ላ ሲያበቁ ደግሞ ራሱ ተነስቶ

መምኑን ተብሏል። የማይቋረጥ ነው። ተቆጥሮ ተሰፍሮ ማይሰጥ ነው። እንዲሁ እየታፈሰ ነው የሚሰጠው፣ አያልቅም። ይህን ሁሉ ከበላሁ በኋላ ከጠጣሁ፣ ከተደሰጥኩ በኋላ ከኋላው ችግር ሊከተል ይችላል ብለውም አይሰጉም። ጥሩ ምግብ ቀርቦለት ምግብ ቤት በልቶ ባይጠግብ እንኳ ተጨማሪ ማዘዝ ማይችል ሰው ይኖራል። አቅሙ ስለማይፈ ወከክ በየ ጊዜው ቤቱ ላይ እየት ምግብን አሰርቶ መብላት ማይችል ሰው ይኖራል፣ ስለሚያቅ ምንም ብዙ ሀብት ቢኖረው ሁሌ በዚህ መልኩ ከበላሁኝ ለልጆቼ ማስሰርፈው ነገር አይኖርም ብሎ ይሰጋል። ወከክ ሁሉ የነዚህ አይነት ጣፋጭ ምግብ ከበላሁኝ ለበሽታ ልጋለጥ እችላለሁ ይላል። አሊያ ደግሞ ሁሌ በዚህ መልኩ ምትበላው ምትኖረው ከታንተተህነው ተብዬ ልጠየቅ ችላለሁ ይላል። ይሄ ሁሉ አራ ላይ የለም። ሀኒአን ማለት ይ ነው፣ ት ደስ እያላቸሁ ስትበሉትም

ሰዎች የሚያደርጉትን ነገር ሁሉ ከማድረግ ታቅቤ ጠንቁቅ ሆኜ ምኖረው የሚሉ ሰዎች አያ አኼራ ላይ ካለው ረጅም ህይወት አንጻር ዱንያ ላይ መቶ ዓመት እንደ ሰዓታት ቁጥር፣ እንደ ቅጽበቶች፣ እንደ ሰከንዶች ቁጥር። እዚህ ዱንያ ላይ ለአመታት የታገሰ አኼራ ላይ ማብቂያ የሌለው ህይወትን በሰላም ይኖራል። እዚህ ዱንያ ላይ ግን ለወራት ለአመታት መታገስ ያቃተው አኼራ ላይ ማብቂያ በሌለው ስቃይ ይችላል። ዱንያ አያምናት ነገ ሞተ ይባላል። ያ ያ ያበቃል ማለት ነው። መቼ ነው ሞተ የምንባለው ይባላል? ሞት በየቀኑ ስራውን እየሰራ ነው። ዛሬ መሳከኛ ጋር ሲስቅ፣ ሲጫወት፣ ሲበላ የነበረ ሰው ማታ ላይ በተኛበት በዛው ወደ አኼራ ሊሄድ ላይመለስ ይችላል። ነገ ሰርጎ ነው ተብሎ የሚደገስለት ሰው ድግሱ ለቀስተኛ ሊሆን ይችላል። አያም ዱንያ አያም ናት። ራሱ አዱንያ ቀሊል ናት፣ ትንሽ ናት። ከትንሹ የቀረው ትንሽ ነው። ከዚህ ከአዱንያ ትንሽ እድሜ ደግሞ ለእኛ ተለይቶ የተሰጠን ትንሽ ወመል ሐያት ዱንያ ኢላ ቀሊል የዱንያ ሕይወት ትንሽ እንጂ አይደለም ብሎ ትንሽ እንጂ አይደለም የተባለው ድሮ ገና ስትፈጠርም። ከዛ በኋላ ደግሞ እኛ የመጨረሻ ኡመት ነን፣ ከእኛ በኋላ ሌላ ኡመት የለም። ከዚህ ከትንሹ የአዱንያ እድሜ ለነቢ ኡመት የተሰጠው ከአስር እስከ መግሪብ ያለ የሚመስል እድሜ ነው፣ ትንሽ ነው። ለይሰ መን የقطع طር በطላ እነማ መን የ በ እያዛ ዎ ፊ ሸትን ራضያ የሥራ መዝገቡ በቀኝጁ የተሰጠው እንኩ መዝገቤን አንብቦለኝ ብለው በደስታ የሚበረቀው የሚወደድ ኖሮ ውስጥ ይኖራል ሙሉ የተሟላ በደስታ የተሞላ ህይወት ስለሆን የተመኙትን ሁሉም የሚያገኙበት ስለሆን መሞት መታመም የሌለበት ስለሆን ፊ ጀነቲን ዓልያ ከፍ ያለ ጀነት ውስጥ ይኖራል። ጀነት ሲጀመርም መገኛ ስፍራዋ ላይ ነው ከሰባት ሰማያት በላይ። እንደዚሁ ደግሞ በደረጃም ከፍ ያለችናት። ቡኻሪ ሙስሊም ከአቡ ሰዒድ አልኩድሪ መዘገቡት ሐዲስ ነቢያችን ሶላቱ ወሰላም ከአንዱ እስከ ሁለተኛው ደረጃ ያለው ርቀት ከሰማይ እስከ ምድር የሚያክል ነው ብላ። አንዱ ደረጃ ብቻ እርቀቱ ወደ ጀነት የሚወጣበት ከምድር ከሰማይ ከምድር እስከ ሰማይ የሚያክል ነው ተብለ። ቁጡፉ ሀዳንያ ፍሬዎቿ ቅርብ ናቸዋል። ጀነት እራሷ ከፍ እንዳለችው ጀነት ውስጥ የሚገኙ ፍሬዎችም ከፍ ያሉ ሆነው ማግኘቱ አያስቸግርም። ፍሬውን ለመልቀም መንጠራራት መሰላል መፈለግ አልያ ደግሞ የሆነ ነገር የወረወሩ እንዲረግፍ ማድረግ አያስፈልግም። ቅርብ ነው። ይሄ በበላዛ ተጣቡቅ ይባል ሙጣበቃ ይባል። ጀነት ከፍ ያለች ናት። ፍሬዎቿ ግን ቅርብ ነው። ፍሬዎቿ ቅርብ ናቸው። የጀነት ዛፎች ረዣዥም ናቸው፣ ሰፋፊ ናቸው ባ ሸጀረቱን ፊ ልጀነ የሲሩ ራኪቡ ፊ ዚልሊሃ ሚአተ ዓምን ላ የቅጠዑሃ ጡባ፣ ጀነት ውስጥ ያለ ዛፍ ነው። ፈረሰኛ አንድ መቶ ዓመት በጥላው ስር ይሄዳል፣ ግን አይዘልቀውም ብለዋል ነቢዩ ላት ወስላ። አንዱ ዛፍ ብቻ መቶ ዓመት ያስኬዳል ጥላው፣ ያውም በፈረሰኛ አካሄድ ማለት ነው። ጀነት ጀነት የሚለው ስምም ያገኘው ከዛፍ ብዛት ከመናፈሻ ብዛት ነው። ያሉ ፍሬዎች ቅርብ ናቸው። ሩህ ከመሆናቸው ጋር ግዙፍ ረጃዥም ከመሆናቸው ጋር እንዴት ነው ሩህ ከመሆኑ ጋር ቅርብ የሆነው? ሲያስቡት ዝግላል ራሱ ሲፈልጉት ሲመኙት የሆነ አይነት ፍሬ አትክልቶቻቸው ላይ ትዝ ሲላቸው ራሱ ይመጣል። ዳዕዋሁም ፊሃ ሱብሓነከ አላሁም ሲያበቁ ደግሞ ራሱ ተነስቶ ይሄዳል። እዚህ ዱንያ ላይ አላህ እንደፈለገው የሆነ አኺራ ላይ እሱ እንደፈለገው ይኖራል። ቁጡፉሃ ዳንያ ማለት ይሄ። ኩሉ ወሽረቡ ሃኒአን በደስታ ብሉ ጠጡ። ቢማ አስለፍቱም ፊል አያሚል ኻሊያህ ባለፉት ባዱንያ ቀናቶች በሰራችሁት መልካም ሥራ ምክንያት ይባላል። እንደዚህ አይነት ጸጋ የሚገኘው ዱንያ ላይ በውድ ዋጋ ለተወሰነ ጊዜም፣ አኼራ ላይ ግን አያልቅም። ገይሩ መምኑን ተብሏል። ማይቋረጥ ነው። ተቆጥሮ ተሰፍሮ የማይሰጥ ነው። እንዲሁ እየታፈሰ ነው የሚሰጥው። አያልቅም ወከዛሌክ ያልቃል ተብሎ አይሰጋም። እንደዚሁ ደግሞ እኔ አደረግኩለህ ተብሎ መመጻደቅም የለበትም። ይህን ሁሉ ከበላሁ በኋላ ከጠጣሁ፣ ከተደሰትኩ በኋላ ከኋላው ችግር ሊከተል ይችላል ብለውም አይሰጉም። ጥሩ ምግብ ቀርቦለት ምግብ ቤት በልቶ ባይጠግቡ እንኳ ተጨማሪ ማዘዝ ማይሰለው ሰው ይኖራል። አቅሙ ስለማይፈቅ ወከዛልክ በየጊዜው ቤቱ ላይ ለየት ያለ ምግብን አሰርቶ መብላት ማይችል ሰው ይኖራል፣ ስለሚያልቅ ምንም ብዙ ሀብት ቢኖረው ሁሌ በዚህ መልኩ ከበላሁኝ ለልጆቼ ማስተርፈው ነገር አይኖርም ብሎ ይሰጋል። ወከልክ ሁሌ እንደዚህ አይነት ጣፋጭ ምግብ ከበላሁኝ ለበሽታ ልጋለጥ እችላለሁ ይላል። አለያ ደግሞ ሁሌ በዚህ መልኩ ምትበላው ምትኖረው ከታንተተህነው ተብዬ ልጠየቅ እችላለሁ ይላል። ይሄ ሁሉ አኼራ ላይ የለም። ሀኒአን ማለት ይሄ ነው። ትር ደስ እያላችሁ ስትበሉትም በደስታ የምትበሉት ተስማሚ የሚሆን እንደዚሁ ደግሞ ጣጣም አያስከትል ሕሳብ፣ ግምገማ የሌለበት ኬት ተገኘ ይሄ ቢማ አስለፍቱም ባሳለፋችሁት ፊል አያሚል ኻሊያ ዱንያ ላይ ባለፉት ጥቂት ቀኖች ባሳለፋችሁት መልካም ስራችሁ ምክንያታል። ከዚህ በትንሹ ሁለት ነገሮች ልንማር ይገባል። አንደኛ ዱንያ አያም ናት፣ ሰዓት ናት፣ ለሐባት ናት። እስከ መቼ ነው መሰግደው? እስከ መቼ ነው ከሐራም የምታቀፈው? እስከ መቼ ነው ሰዎች የሚያደርጉትን ነገር ሁሉ ከማድረግ ታቅቤ ጥንቁቅ ሆኜ የምኖረው የሚሉ ሰዎች እያም አኼራ ላይ ካለው ረዥም ህይወት አንፃር ዱንያ ላይ መቶ ዓመት እንደ ሰዓታት ቁጠራል፣ እንደ ቅጽበቶች እንደ ሰከንዶች ቁጠራ። እዚህ ዱንያ ላይ ለአመታት የታገሰ አኼራ ላይ ማብቂያ የሌለው ህይወትን በሰላም ይኖራል። እዚህ ዱንያ ላይ ግን ለወራት ለአመታት መታገስ ያቃተው አኼራ ላይ ማብቂያ በሌለው ስቃይ ውስጥ ይኖራል። አንዲህ ነው ዱንያ አያምናት። ነገ ሞተ ይባላል፣ ያበቃል ማለት ነው። መቼ ነው ሞተ የምንባለው አናውቅም። ሞት በየቀኑ ስራውን እየሰራ ነው። ዛሬ መሳከኛ ጋር ሲስቅ፣ ሲጫወት፣ ሲበላ የነበረ ሰው ማታ ላይ በተኛበት በዛው ወደ አኼራ ሊሄድ ላይመለስ ይችላል። ነገ ሰርጎ ነው ተብሎ የሚደገስለት ሰው ድግሱ ለቀስተኛ ሊሆን ይችላል። አያም ዱንያ አያም ናት። ራሷ ዱኒያ ቀሊል ናት፣ ትንሽ ናት። ከትንሹም የቀረው ትንሽ ነው። ከዚህ ከአዱኒያ ትንሽ እድሜ ደግሞ ለእኛ ተለይቶ የተሰጠን ትንሽ ነው። ወመል ሐያቱ ዱኒያ ኢላ ቀሊል የዱኒያ ህይወት ትንሽ እንጂ አይደለም ብሏል። ትንሽ እንጂ አይደለም የተባለው ድሮ ገና ስትፈጠርም። ከዛ በኋላ ደግሞ እኛ የመጨረሻ ኡመት ነን። ከእኛ በኋላ ሌላ ኡመት የለም። ከዚህ ከትንሹ የአዱኒያ እድሜ ለነቢ ኡመት የተሰጠው ከአሱር እስከ መግሪብ ያለ የሚመስል እድሜ ነው። ትንሽ ነው። ከዚ ውስጥ ደግሞ ለእያንዳንዱ ሰው የተሰጠው ሀምሳ ስልሳ ሰባ ሰማንያ ዓመት፣ ያ ደግሞ አብዛኛው አልፏል። አላህ በማይወደው ነገር የብዙ የሰው ልጆች ሀል። እስከ መቼ ነው የምትጫወተው? እስከ መቼ ነው የምትተኛው? ከፊት ለፊት ሶላት ይጠብቅሃል፣ ሒሳብ ይጠብቅሃል፣ ጀነት፣ ጀሀነም ይጠብቅሃል። ከፍተኛ ከባድ የሆነ ምርመራ አለ፣ አርዱ አለ፣ ስለ ትልቁ ስለ ትንሹ የሚጠየቁበት ቀን፣ ምንበላህ፣ ምን ጠጣህ፣ መንገድ የሄድክ፣ እንዴት ብለህ ነው የማይፈቅደውን ያየኸው? የሚባሉበት ሚባሉበት፣ ይህ ይሄ ሁሉ የሚጠብቀው ሰው ሊጫወት ሊንዘላዘል አይገባም። ዱንያ አጭርነት ከዛ ባለው ኸይር ስራ ልስራ ልንል ይገባ ነው። ሁለተኛው ቢማ አስለፍትም የሚለው ሰርታችሁ ባሳለፋችሁታ እዚህ ዱንያ ላይ የሆነ መልካም ስራ ያልሰራ አኼራ ላይ መልካም ዒሻ ራብያ የሚወደድ ኖሮ አይኖርም። እዚህ ዱንያ ላይ የተጫወተ የተኛ እኼራ ላይ ይደክማል። እዚህ ዱንያ ላይ ስሜቱን የተቆጣጠረ አኼራ ላይ ስሜቱ የፈለገውን ያገኛል። እዛ የአዱንያን አጭርነት በማወቅ ሁለተኛ ጀነት የሚገባው የስራ መዝገብ በቀኝ እጅ የሚታደለው እንኳን ብቡሉኝ ብሎ በደስታ መበረቅ የሚቻለው እዚህ ዱኒያ ላይ መልካም ስራ ስንሰራ ከወንጀል ስንርቅ ነው። ሀዳ ላሁ ተዓላ አዕለም። ዛሬ ደርሳችን እዚያ በቃል ወቢላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ